ሌላ ቦታ አረንትን አንተን እያየ ነው ከተባለ በሌላ ስልክ ሌላ አካውንት ከፍቼ ካላየው በስተቀር ማድረግ አልችል። ሌላ አካውንት ከፍቼ ይሄኛውን እናንተን ቆይ አንዴ ብዬ እዚህ ካላየው በስተቀር ምንም ማድረግ አልችል? ስለዚህ ፍጡራን በሙሉ እያንዳንዱ ቦታ በአንድ ሊታዘዙ አይችሉም። ፍጡራን የሆነ እያንዳንዱ ቦታ እንኳን ልጸልይ ብትል ማድረግ የማይችሉትን ነው አባታችን ያሉት።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 ማስተዋል በውስጣችሁ ካለ መሆን የሚችለው ምንድን ነው? መሆን የሚችለው ምንድን ነው? ፍጡር እያንዳንዱ ቦታ መሆን አይችልም። የመለኮት ስራ ብቻ ነው። የመለኮት ስራ ሁሉንም ማየት ትችላለን። ለውጥ እየመጣ ነው ምለው። ቀላል አይደለም። ኦርቶዶክስ ቤት ለውጥ መጥተዋል። ሹመት ምናምን ተቀይሯል። እኔ አልገባም። ስኖማ ቤዝነስ በፊት ገብተን ለውጦች አምጥተናል። ናይማ ቤዝነስ በሹመቱ ላይ ምንም የሚያገባኝ ነገር የለም። ቻሏት መቻል ነው፣ እዛው አይመለከተኝም። እኔ ጌታ ጌታ የሾመውን እንጂ ሌላ የምፈልገው ነገር የለም። የበቃ ነው። እግዚአብሔር የተመሰገነ ይሁን። በጣም በጣም እንትናሁን የተናገረው ንግግር በጣም አስደስቶኛ በጣም በጣም በጣም አድርሱልኝ እ ለ እስቲ እዚህ ላይ ያለ ይመስለኛል፣ ካልተሳሳትኩኝ አ ለምረታ በሳቅ ኮሜዲ ያደረጉትን አልወደድኩትም ግን ያለው ትክክለኛ ንግግር ለምረታው፣ አድርሱልኝ በጣም የሚደንቅ ንግግር። ሌሎቹ ይህ ትክክለኛ መልዕክት ነው። ትክክለኛ መልእክት ነው። ኮንሰርት ሲባል የምንገባው እኛ፣ መጠጥ ሲባል የምንጠጣው እኛ፣ ዘፈን አዳምጦ ሲባል የምናዳምጠው እኛ፣ ሁሉ ነገር ያለው እኛ ነው። ሌሎቹ ጨክኗል። ምረታ እግዚአብሔር ይስጥ ይህንን ትምህርት ደጋግመ ማስተማር አለበት ደጋግመ ለኦርቶዶክስ የሚጠቅመው ትምህርት ነው የሚጠቅም ትምህርት ነው ያስተማርው በቃ ዘፈኑ የኦርቶዶክስ ነው ቅምቅማውም የኦርቶዶክስ ነው ሁሉ ነገር መጥፎ ስያሜ የሚሰጠው መጠጥ አልጠጣም ካለ ጴንጤን ይባላል ይሄ ኳሊቲነት ነው ወይስ መጥፋት ነው መጠጥ አይጠጣም እሱ እኮ ከተባለ ኦ ክለብ አይገባም እሱ እኮ ከተባለ ዘፈን አያዳምጥም እሱ የምትሱቁ ከተባለ የማንስም ነው የኦርቶዶክስም አይደለም የኦርቶዶክስ መገለጫም ለምን መጥፎ ታደርጉታላችሁ ማጆሪቲው ምንድን ነው የሚያደርገው በኦርቶዶክስ ዘፈን ማዳመጥ መጠጥ መጠጣት መጨፈር ይሄ መገለጫው ለምን ይሆነዋል ለኦርቶዶክስ ገባ መቆም አለበት እኔ በኦርቶዶክስ ሆኖ ሆኜ ራሱ እንደዚህ አይነት ነገሮች አይመቸኝ አልወድም ማጆሪቲው ካደረገው ስህተት ነው። በእስልምናም እንደዛ ነው። እስልምናም ዘፈን በጣም ነው የሚወደው፣ እስልምና ይወደ። እስልምና እና ጫት አንድ ላይ የሚሄድ ነው። ጫትና እስልምና አንድ ላይ ነው። የማይቅም ሙስሊሙ እንዳታመጣም። ሴቶቹ ላይ ቅሙ ይችላሉ። እስልምናም እንደዛ ነው። ቃሚ አለ። እስልምና መገለጫ ነው። ሺሻ አጫሻለ እስልምና መገለጫ ነው። የሚያጨሳለ የእስልምና መገለጫ ነው። አብዛኛው ሙስሊም አጫሽ፣ ጭፈራውም አሁን ሶሻል ሚዲያ ላይ የምታያቸው ሙስሊም ናቸው። ሂጃቡን አድርገው ይደንሳሉ፣ ምንም ጣጣ የላቸውም። ቢያንስ ቢያንስ ኦርቶዶክስ ነጠላ ለብሳ አደንስም ነጠላዋን ለብሳ ነጠላዋን አድርጋ ብዙ ጊዜ አይደሱ ወጣው። ስለዚህ ያንን ነው የምናገረው፣ መቆም አለበት። የስ መቆም አለበት። ለሃይማኖቱ ከሚሰድብብን ይቀርብ ይቻላል። እንደ ሃይማኖት ያሰድበሃል። እስቲ የጴንጤዎችን ፔጅ ግባን፣ ግቡና እናዩት፣ ግቡና የጴንጤን ፔጅ እዩት። የወንጌል ቤት እኮ ነው። ከጫፍ እስከ ጫፍ መዝሙር ነው መዝሙር አሁን፣ እንዲያውም አሮ ነው። እኔ ይቅርታ ፓስተር አይደለም፣ ሶፊ ሶፊ ፓስተር አይደለም። የሆነ የመበሻሸቅ አይነት ሙድ ውስጥ የገባ ይመስለኛል፣ ከፕሮቴስታንት ጋር የተወሰኑ ሰዎች ያንተን አገልግሎት ትክክለኛ መንገድ ነው አይሉም። አሁን ግን ከብሽሽቅ ይመስለኛል። ኦርቶዶክስ ጋር ምናምን ያለው ነገር የብሽሽቅ ነገር፣ በጌም ላይ ይሄን አድርግ ይሄን አድርግ ስትባል መወሰን እንኳን የከበደ ሰው ሆነ ተገኝታል። ኧረ ይደብራል ብራተ ወንድማችን ይደብራል እንዴ። በማትደራደርበት በጌታ ጉዳይ አትደራደር። ለጌም ብለ እንደ ጴጥሮስ ባይካር ጥሩ ነው። ጌታ አላረግልህም። እኔ ለምድራዊ ነገር አልዘምርም። እኔ ነዋዳው ለጌታ ብቻ ነው የምዘምረው። እንዴ ተው እንጂ የጌታን ነገር አትደራደርግበት ለጌም ብለህ አትደራደር፣ ብራ አትደራደር። ጌታ አይወደው። ማነ ሶፎንያስ ኖ፣ ኖ፣ ኖ። በጌታ አትደራደር። ቀልድ አይደለም። ዝማሬ ለማን እንደሚገባው እያወቅህ መጽሐፍ ቅዱሱን እያነበብክ ለጌም ተብለግን ግን እኔ ሞቴን መርጣለሁ አይንገንዱ ላይ አንድ ነገር የማልደራደረው በኢየሱስ ነው። ማንንም አልሰማ አልሰማህም። የበለጠውን ስለያዝኩኝ ተራ ቆይም ብዬ እቃ እቃ እንጫወትም ና። ይሄ ተራ እንትኖች ምናምን ላይ መሆኑ ተገቢ ነው ብዬ አላስብም። ስለዚህ ሶፊ ይዋደዳሉ ምናምን ይወዱታል፣ በኦርቶዶክስም ይወዱት የሚደብራቸው ሰው አለ በፕሮቴስታንትም በሙስሊሙም እንደዛው ሁሉም ይውደደ መባል አይችልም። ሁሉም ከወደደ ውሸት ነው። እኔን አሁን ሙሉ ጴንጤ ይወደኛል ብል ውሸት፣ አምነኝ አይኖርም። እንኳን እኔ ጌታ የእኔ ጌታ መጥቶ ምንም ውሸት የሌለበት ምንም ማጥያት የሌለበት ተሰድቦ፣ ተወግሮ፣ ተቀጥቅጦ ተሰቅሏል። ስለዚህ አንዳንዴ አሳልፈን ማሰጠውን እነ እኔ ከጴጥሮስ መማር አለብህ ብዬ አስባለሁ። ለሰው አትዘምር። ይሄን ታውቃለህ። ለሰው አልዘምርም እኔ ለጌታ ብቻ ነው ዘምረው። ሌላው የራሱ ሃይማኖት የራሱ እምነት ሆኖ ነው፣ እኔ ግን አልዘምርም። ከዚህ በፊትም ተጣልቼበታለሁ፣ ለምንድን ነው ለሌላው የሚዘመረው ብዬ። ቀውጥ ያደርገዋል። ስለዚህ ሶፎንያስ በጌታ ጉዳይ ላይ አትደራደር። ምንም ይቅርበት፣ ተራ ነገር ነው። ሳንቲ ይመጣል ይሄዳል። ይሄ መቀናናት የሚባለው አለ። ስህተቶች ሲነገሩ ማናችንም ይነገረን እንዲነገረንም እንፈልጋለን። ምንታረመው በዛ ነው፣ ስህተት ሲኖር ሲነገረን ነው የምንታረመው። ስለዚህ ጌታን ይዘ ለሰው ስዘምር አይቻለው እና በጌም ተቀጠ ነው እኔም በጌታ ቀጠ ሌላውን ልታዘምረኝ አላደርገው። እንዳትረሳ፣ እቺ ነገር በደንብ በደንብ ብታስተውል ጥሩ ነው። በተለይ ልወደድ ወደድ ድባዮች አትወደደኝ፣ ማንም ከላይ አይመለከተኝም። የወደደኝ ከማንም በላይ ስለሆነ ሰው ወደደኝ አልወደደኝ የሚያስጨንቀኝ ሰው አይደለሁም። አስጨንቆኝም አ የወደደኝ ጌታ ነው ያነሳኝ ተሳዳቢ የተባለውን ሰው አንስቶ ዛሬ ዮኒማኛ ፓስተር ነው፣ በአንተቱ አለ እኮ እየተባለ ኳሊቲ ስም የተሰጠኝ በጌታ ነው። ጌታ ነው ያከበረኝ የትላንት ህይወቴን የቀየረ ጌታ ኢየሱስ ይባላል። የዮኒማኛ ተሳዳቢ ነበር ነው የሚባለው። በጌታ ስትሆን ክብርን የምታገኝበት እንጂ ዝቅ የምትልበት አይደለም። ይሄ ትናንሽ ሳንቲሞች ሊያስቀና አይገባል አይገባም አይገባም። እና ያንን በደንብ አድርገህ ብታስተውል ሶፎንያስ ጥሩ ነው ብዬ አስባለሁ።